ስብራት የገጠመውን የትምህርት ስርዓት ለማከም በሚደረጉ ርብርቦች በዘርፉ የሚካሄዱ የጥናት ውጤቶች አበርክቷቸው የጎላ እንደሆነ ይነገራል። የዚህ ተግባር አንዱ ማሳያ ከሆነው እና ባለፉት ጊዜያት ከሰማኒያ በላይ የጥናት ውጤቶችን ያካሄደው ዓለም አቀፉ የትምህርት ስርዓት ማሻሻያ የምርምር ተቋም ራይዝ በኢትዮጵያ ጥናቱን ከሚያካሂድባቸው ቦታዎች ውስጥ በሆኑት በሲዳማ በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ላይ ባጠናው ጥናት ውጤቶች ላይ ከባለድርሻ አካላት ጋር ምክክር አድርጓል። የዓለም አቀፉ የትምህርት ስርዓት ማሻሻያ የምርምር ተቋም ዋና አጥኒ ፕሮፌሰር ጣሰው ወልዳና እንደተናገሩት ጥናቱ የትምህርት ስርዓትን በሙሉ እንደሚሸፍን ተናግረው ይህ ጥናትም የትምህርት ጥራት ላይ ትኩረትን የሚሹ ተግባራት መኖራቸውን አመላክቷል ብለዋል። ይህ ጥናት የትምህርት ስርዓትን በሙሉ ይፈትሻል። በዚህ ሁኔታ የተጀመረ ጥናት ነው። ኢትዮጵያ ያለው ትምህርት ያተኮረው በ አክሰስ ላይ ነው። አክሰስ ላይ የተሻለውን ያህል ሄዷል፣ ግን ጥራት ላይ ግን በእርግጥ ፕሮጀክቱ ያመጣው ለውጥ ቢኖርም አጠቃላይ የትምህርት ጥራት ግን ከጊዜ ወደ ጊዜ እየቀነሰ ሄዷል እና መንግስት ማድረግ ያለበት ብዙ ነገር እንዳለ ነው ያስረዳል። ጥናቱ በአዲስ አበባና በሌሎች ስምንት ክልሎች መደረጉን የተናገሩት ፕሮፌሰር ጣሰው ይህ ጥናትም የትምህርት ስርዓቱ ላይ የራሱ ሚና እንደሚጫወትም ገልጸዋል። ይሄ ጥናት ፕሮጀክት በትምህርት ጥራት ላይ የራሱ የሆነ አስተያየት ሰጥቷል እና የትምህርት ፕሮጀክቶችም ወደፊት ሲተገበሩ ምን ያህል ጠንካራ ጎን እንዳላቸው ምን ያህል ደካማ ጎን እንደነበራቸው ስለሚያሳይ አሁን የሚመጣው የትምህርት ፕሮጀክት ይህንን ደካማ ጎን አስወግዶ ጠንካራ ጎኖችን ይዞ ይሄዳል ብለን እናምናለን። ይህ ጥናትና ምርምር በክልሎቹ ውጤታማ የሆነ የትምህርት ስርዓትን መገንባት እንዲያስችል መሆኑን የተናገሩት የኢፌድሪ የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ፣ የጥናት ማዕከሉ ከሰማንያ በላይ ጥናቶችን በመስራት የትምህርት ስርዓት ላይ ዓለም አቀፍ ግንዛቤ እንዲኖር ማድረጉን ተናግረዋል። የራይዝ ኢትዮጵያ ቡድን ባለፉት በርካታ ዓመታት የትምህርት ስርዓታችን ውስብስብነት ላይ ጥልቅ ምርምር በማድረግ በትጋት ሲሰራ ቆይቷል። ከሰማኒያ የሚበልጡ የምርምር ወረቀቶችን በማሳተምና ከነዚህም ውስጥ አብዛኞቹ ከፍተኛ ግምት በሚሰጣቸውና በባለሙያዎች ግምገማ በሚደረግባቸው አለም አቀፍ የምርምር መጽሔቶች የወጡለት ራይዝ የኢትዮጵያ የትምህርት ስርዓት ላይ ዓለም አቀፍ ግንዛቤ እንዲኖር ከፍተኛ አስተዋጽኦ አድርጓል። የምርምር ስራዎች በትምህርት ስርዓቱ ላይ ለሚኖሩ የፖሊሲ ጥናቶች አጋዥ መሆናቸውን የተናገሩት ዋና ዳይሬክተሩ ለዚህም ትግበራ የሁሉንም ሚና እንደሚጠይቅ ተናግረዋል። በጋራ በመስራት ምርምር የትምህርት ስርዓታችንን መለወጥና ለሁሉም ሲዳማ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ለሚገኙ ልጆች ብሩህ የወደፊት ህይወት ለመገንባት ያለውን አቅም መጠቀም እንደምንችል እተማመናለሁ። ይህ የጥናትና ምርምር ውጤት አሁን ላይ ያሉ ችግሮችንና መፍትሄዎችን ማስቀመጡን ያነሱት የመድረኩ ተሳታፊዎች ለዚህም ተፈጻሚነት በትኩረት እንደሚሰሩ ተናግረዋል። ተማሪን ወደ ትምህርት ቤት የማምጣት ስራ፣ ትምህርት ቤቶችን የማስፋፋት ስራ በከፍተኛ ሁኔታ ተሄዶበታል። እየተሄደበትን ያህል ርቀት በተማሪ ወይም በትምህርት ውጤት ብዙ ስላልሄድን የተጎዳኝበት ሁኔታ ነው ያለው። ና ሁለቱንም እኩል እኩል አድርጎ መሄድ ያስፈልጋል። ተማሪዎቻችን በየደረጃው መቅሰም የሚገባቸውን እውቀት ክሎት፣ አመለካከት ቀስሞ እንዲወጡ እንቅስቃሴ ማድረግ ነው። በዚህ ሂደት ደግሞ ዛሬ የቀረቡ ጥናቶች በጣም የሚያግዙን ስለሆነ ክልላችን ተጨባጭ ሁኔታ ጋር በማዛመድ ተግባራዊ ለማድረግ በቁርጠኝነት ለመንቀሳቀስ ና አቋም አለኝ። አቶ አሁን አመላካች ነው ብዬ ማስበው በመማር ላይ ውጤታማ መማር ላይ ማድረግ የተሻለ የተማሪ ባህሪ የሚመዘግበት የተሻለ ውጤት የሚመዘግበት ህብረተሰቡ ተጠያቂ የሚሆንበት የህብረተሰቡ ጥያቄ ሆነው መንግስት ደግሞ ተጠያቂ ሆነው ለተማሪ ውጤት ትኩረት ሰጥቶ የሚሰራበት አቅጣጫ ፍሬምወርክ ለመቅረስ የተዘጋጀ የሚያስታጥቅ መሆኑን ተረድቻ ያለው